ጥያቄ አለኝ ኬኩን ላይ የፈለገን ማን ሊበላው ነው እሱንም ጠይቅልኝ በዛው ዳቆንዬ እንደ ፎቶውም ኬክ ነው የመጀመሪያው ጥያቄ አመሰግናለሁ ድሉ ስለተሰጠኝ የመጀመሪያው ጥያቄያችን ምንድነው ሁሉንም ወክዬ ነው የምጠይቀው በህይወትክ ውስጥ አሊያም ደግሞ በህይወትክ ውስጥ ገጠመኝ የማይረሳ የምትለው ገጠመኝ ምናምን ታሪኩ ረዥም ነው የእኔ ተወዳጆች በጣም ብዙ ገጠመኞች ገጥሞኛ ያውቃሉ ግን ከሁሉ በላይ እንደ አጋጣሚ በህይወቴ ከገጠሙ ገጠመኝ ድንገት ማለት ነው ገጠመኝ መልሱ የሚሆነው ለቤተ ክርስቲያን ከተፈጠንበት ቀን ጀምሮ፣ ማለት ከእናታችን ማኅፀን ከወጣንበት ዕለት ጀምሮ እስካሁን ሳት ድረስ ምንም ነገር አድርገን አናውቅም። ፈለገ አትናትዮስ ቢያስተምር ለራሱ ነው። የክርስቶስን ቃል ቢናገል ለራሱ ነው። ያው እማምዬም ልጅ ማየት ስለምትፈልግ እንደው በትልቁ ነገር በቅተህ ቢያንስ እኛም ዘምረን ከሚስት ጋር ለማክበሪያ ብቃም ብዋለው። እንግዲህ ነገር ግን ዛሬ ይቻላል። ምክንያቱም ዛሬ የሚቻለበት ምክንያት ምንድን ነው? መድኃኔ ዓለም ክብረ በዓል ስለሆነ ማለት ነው። ስለዚህ ከመሀሌት ተጀምሮ ይጨበጨባል። እኔም ያው የፕሮግራሙ ቀን በዚህ ቀን እንዲሆን ያደረግኩት ከዛ አንጻር እና በዛን እለት ይቻላል። ስለዚህ እልል እየተባለ እየተጨበጨበ መዘመር ይቻላል። እና ሰው ኦርቶዶክሳዊ የሆነ እህቶች፣ ወንድሞች አንዳንድ ጊዜ ምክንያታዊ ሁኑ። ለትችት ከመሮጣችሁ በፊት ምክንያታዊ የብትሆኑ ጥሩ ነው። እና ፈለገ አትናቲዮስ መንፈሳዊ ሰው አይደለሁ ወይ እንዴት ልደት ያከብራል የምትሉ ሰዎች አከብራሉ፣ አከብራለሁ ከልደት ጊዜማ መመለስ የማይጠበቅብኝ ምናልባት ግን አይ ምስኪን የሆኑ ግዳዊ አዲስ ለምሳሌ ዛሬ ቲክቶክ የሚጀምር ሰው ይኖራል። እና ግር እንዳትሰኙ አንድ ነገር ልንገራችሁ ተወዳጆች፣ ልደት አከበራችሁም አላከበራችሁም ቤተክርስቲያን ጋር የሚጋጭውንም ነገር የለም ማለት። ቤተክርስቲያን ለምን ልደት አከበራችሁ ለምን ልደት ካላከበራችሁ የሚል ኢሹ ራሱ አታነሳም። የቤተክርስቲያን ይሹ አይደለም። እሽ፣ ልደት ሰዎች ደስ ካላቸው ብቻ የሚያደርጉት ነገር ነው እና በዛ መልክ ተመልከቱት። ያን ያክል ስናተ ሲሪየስ ቲንግ ሲጨበጨብ ለነበረው ግን ብዙ ሰው ግራ እንዳይገባ አደራ። ያን ያለም የዓመት ክብረ በዓል እሽ። እኔ ተወዳጆች ቀጥሉ። ነሳቢ የዳቆንዬ እንትን ማለት ነው የስስቴ እኔ ስስቴ ነው የምለው። በነገራችን ለዳቆን እያንዳንድ ሰዎች ስስቴ እያሉ እየወሰዱብኝ ስለሆነ ይችንም በዚህ ያሳስብልኝ። እውነት እኔ ስስቴ የሚለው ቃል እኔ ብቻ ነኝ መጠቀም እንፈልገው። ሰምታችኋል? ኧረ ደክሞ አልሰማንም። ስስቴ ራኪ ፎቶ ናን ሽና ትልክ ይለኛል። የኬኩ ላይ ያለው ፎቶ ለምንድነው? ምለው አንቺ ኮከብ እንዴ? እግዚአብሔር የስስቴ ነው ምለው አባ ማንንም ኮሜንት። ራኪ ወረደች፣ ራኪ ወረደች

ዳቆን እስከዛ ወይ ሐሳብ አንዳንድ ትምህርቶች በስላሴ ሰማምኝ አብረን እንዘምራለን። እንቅፋት አይምታ እሾህ አይውጋ እንቅፋት አይምታ እሾህ

ከያለንበት ሰብስቦ ሰብስቦ ለዚህ አደረሰን። ከያለንበት ሰብስቦ ሰብስቦ ለቤቱ አበቃነ ከያለንበት ሰብስቦ ሰብስቦ ለዚህ አደረሰን። ከያለንበት ሰብስቦ ለቤቱ አበቃነ

ሰሳቤ ከዮናኑ በኩመ ጅሩ ሰሳቤ ሰሳቤ ከዮናኑ እግዚአብሔር አምላክ በእድሜ ላይ እድሜ በጤና ላይ ጤና በሞገስ ላይ ሞገስ በክብር ላይ ክብር ያድልልን። ዘመን ሁሉ በቤቱ ይለቅ ለቤተክርስቲያን ሁሌ ማጠር ሆንልን። ድልድይ ሆነህ የምትቆም የቤተክርስቲያን ወታደር ሆንልን።

ከነ ባለቤቶት አንድ ላይ ሰብሰብ ብለን እንድንዘምር እግዚአብሔር ለዛ ያብቃ። ያው የሰው ልጅ በቤተ ክርስቲያን አለም ውስጥ ሁለት አይነት ህይወት ያለው፣ አንደኛው ምንኩስና ነው፣ ሁለተኛ ደግሞ ያው ስርዓተ ተክሊል። በቤተ ክርስቲያን ትልቁ ክፍል ስለሆነ ለእርሶ ስለማይነገሩት እባኮትን ጥያቄ ከፈቀዱልን ጥያቄ ያለን። አመሰግናለሁ። በጣም ነው የማመሰግነው ጊዜ እግዚአብሔር ያክብርልኝ። ለእኔ በጣም ትልቅ ክብር ነው። እህቶች ያው እናንተ ጊዜያችሁን ሰውታችሁ ምናምን ራሱ እንትን መባሉ እግዚአብሔርን እኔ በጣም ነው ማመሰግነው ጊዜ ላይ ያክብረልኝ። እና አደራ ኬኩ ሲቆረስ ፎቶ እንዳይቆረስ እባካችሁ እባካችሁ። አይቆእኔ የምለው ግን ዳቆን ቆይ፣ አንድ ጥያቄ አለኝ። ኬኩን ላይ የፈለገን ማን ሊበላው ነው? እሱንም ጠይቅልኝ በዛው ዳቆን። እንዴ፣ ፎቶም ኬክ ነው። እንዴት አድርገው ሰሩት? በጣም በጣም የሚገርም ነው። ኬክ ኬክ ነው ይቆራረጣል፣ ይሰራል ነው

ከኔ እኮ ከኔ እኮ አይደለም። ዓለማዊ እና መንፈሳዊ ጥያቄ እንዳጠይቂ ብዬ የመጀመሪያው ጥያቄ። አመሰግናለሁ ድሎ ስለተሰጠኝ። የመጀመሪያው ጥያቄያችን ምንድን ነው? ሁሉንም ሞክዬ ነው የምጠይቀው። በህይወትክ ውስጥ አሊያም ደግሞ በህይወትክ ውስጥ ገጠመኝ የማይረሳ የምትለው ገጠመኝ ምን አለ? የማይረሳ ገጠመኝ ምን አይነት ገጠመኝ? እኔ በጣም ማለት እንደዚህ የሚባል እንኳን ገጠመኝ የለኝም ጋይስ ግን አይ የማይረሳ ማለት በቃ ሁሌም ይሄ ነገር ለእኔ ኢምፖርት ነው ብለን የምታስበው የግድ በቃ በጣም ኢምፖርታንት የሆነ ገጠመኞች ካሉ ያ አሁን ታሪኩ ረዥም ነው የእኔ ተወዳጆች በጣም ብዙ ገጠመኞች ገጥመውኝ ያውቃሉ ግን ከሁሉ በላይ እኔ እንደ አጋጣሚ በህይወቴ ከገጠሙኝ ገጠመኝ ድንገት ማለት ነው፣ ገጠመኝ ማለት ድንገት ከተፈጠሩ ነገሮች ውስጥ በስፖርት ሰበብ ወደ ጻድቃኒ ማርያም ገዳም የሄድኩበት ገጠመኝ እና በዛም ደግሞ የሰው አይን ሲበራ ያየሁበት ታይም አይረሳኝም። ሰው ብዙ ነገር ሊገጥመው ይችላል። እኔ ግን በህይወቴ እንዲህ አይነቱ ገጠመኝ አይረሳኝም። እዛው ጻድቃኒ ማርያም ገዳም ውስጥ እግዚአብሔር አምላክ በእናቱ በቅድስት ድንግል ማርያም ስም በታነጸች ቤተክርስቲያን ውስጥ ያደረገውን ታምር አረሰም እና በመብርሃን ምልጃ ተወዳጆች፣ የሰው ሁለት አይኖች ሲበሩ ተመልክቻለሁ። ሊያውም የጠፉ ብቻ ሳይሆኑ ሁለት አይኖቹ ሌንሶቹ ማለት ነው በጣም በሚያስፈራ ሁኔታ ወጥተው እዚህ ጉንጮቹ ውረስ የተንጠለጠለ ሰው ነበረ እና በጣም ከዚህ በፊት ተናግሬው ነበረ። የሚገርማቸው ነገር እኛ ወደ ጸበል ስንሄድ ብዙ ጊዜ እሱ ከጸበል ሲመለስ ነው የምናገኘው። እና የሚጸልዩን ጸሎት አስታውሳለሁ። ድንግል ማርያም እንደሞ ወዶሽ ታውቂ የለ አውቃለሁ። አንቺም ትወጅኛለሽ። አይኔም ብቻ አብሬልኝ እያለ ለመናት ነበረ። እና የጭንቅ አማላጇ ንጽሕተ ንጹሐን ቅድስት ድንግል ማርያም በረድኤት ጎብኝታ በምሕረት ልጇ እንዲመለከት አድርጋ በምልጃዋ ማለት ነው፣ እዛው ገዳም ውስጥ ያ ወንድማችን ዓይኑ በርቶለታል። እና ያንን ቀን አረሰው። ኦኬ ወንድማችን እናመሰግናለን። ሁለተኛ ጥያቄ ደግሞ ለቤተ ክርስቲያን ሰርቻለሁ ብለህ ማለት ሰርቻለሁ ብለህ ታስባለህ ወይስ ከዚህ በኋላ በጣም ብዙ የምሰራው የቀረኝ ነገር አለ ብለህ ታስባለህ? ለእኛ ቢያንስ ለእኛ ማለት ነው። እኛ ከነሱ አሁን እነሱ ብዙ ነገር ሰርተዋል። ይቅርታ አንዴ ትንሽ ማለት እኛ ደግሞ ምንም የሰራ ነው ነገር የለም፣ ገባሽ? እነሱ ላይ ደግሞ ብዙ ጊዜ ክርስትና ውስጥ ጫናዎች አሉ። ክርስትና ለፈተና ባዶ ናት። አንድ ክርስቲያን ደግሞ እንደ ሚስማር ሲመጣ የሚነቀል ሳይሆን የሚጠብቅ መሆን አለበት ብለ ነው አባቶቻችን ሲያስተምሩ የምናውቀው። እና እኛ ከእናንተ አሁን ለምሳሌ እናንተ ሰርተናል በላችሁ የምታስቡ ከሆን እኛስ ብለን ራሳችን እንድንጠይቅ ለብዙዎቻችን ከላይም ከታችም ላለ ነው ትምህርት እንዲሆነን ብዬ ነው። በጣም ይቅርታ ደቆን ምንም ችግር የለውም። በአጭሩ ይህን ጥያቄ ስመልስላችሁ ምንድነው መሰላችሁ፣ መልሱ የሚሆነው ለቤተ ክርስቲያን ከተፈጠንበት ቀን ጀምሮ ማለት ከእናታችን ማይፀን ከወጣንበት ዕለት ጀምሮ እስካሁን ሳ ድረስ ምንም ነገር አድርገን አናውቅም። ፈለገ አትናቴዎስ ቢያሰምር ለራሱ ነው። የክርስቶስን ቃል ቢናገል ለራሱ ነው። የሚያቀውን እውነት ቢመሰክር ለራሱ ነው። ቢመሰክር የሰማዕታትን በረከት ያገኛል ቢሰብክ ሀብተ ስብከቱን ያገኛል። ዞሮ ዞሮ ለነፍሱ ነው ማለት ነው። እያንዳንዱ የቤተክርስቲያን አገልጋይ ለቤተክርስቲያን የዋለ ምንም አይነት ውለት የለም። የቤተክርስቲያናችን ባለ ውለታዋ ክርስቶስ ኢየሱስ ብቻ። ኦኬ፣ ሰው ለቤተክርስቲያን እኔ እንዲህ አድርግ ያለው ማለት የሚችል አንድም ሰው የለም። ምክንያቱም እናት ነች ቤተክርስቲያን። ከአብራ ከመንፈስ ቅዱስ ጸንሳ በአርባና በሰማንያ ቀን የወለደችን እናታችን ነች ሶ የትኛውም ልጅ ደግሞ ለእናቱ ውለታ ሊውል አይችልም። እናት ለልጇ ውለት አልቶ ትችላለች እንጂ የትኛውም ልጅ ለእናቱ ይሄን አድርጌልሻለሁ ሌላት አይችልም። አንድ የምነግራችሁ ነገር እግዚአብሔር አምላክ በሰጠኝ እድሜ ሃምሳም ዓመት ስልሳም ዓመት፣ ሰባም ዓመት ልኖር እችላለሁ። እግዚአብሔር እስከሰጠኝ እድሜ እስከዛች እለት ድረስ ማለትም ነፍሴ ወደ ጌታ ያቺ እለት እስከመደርሰ ድረስ ፈለገ አትናትዮስ የሚያገለግለው ለራሱ ነው፣ ለነፍሱ ነው፣ ለነፍሱ ነው። እኔም ተስፋ ማድረጋት መንግስተ ሰማያትን ለመውረስ ሌሎችም አገልጋዮች ተስፋ የሚያረጓት መንግስተ ሰማያት ለመውረስ ነው። ሁሉም በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አገልጋይ ያልሆነ የለም። ሁሉም አገልጋይ ነው። እናቶች ለካህናት እንጀራ ማጥፎ በማምጣት ያገለግላሉ። እውቀቱ የሌላቸው ህንፃ ቤተክርስቲያን ሲሰራ በጉልበታቸው ያገለግላሉ። ወጣቶች ምንጣፍ እያነጠፉ ያገለግላሉ። እህቶች የቤተ መቅደስ ንዋያትን እያጸዱ ያገለግላሉ። ካህናት በመቅደስ ቅዳሴ እየቀደሱ ያገለግላሉ። ሊቃውንት ቤተክርስቲያን በማሕሌቱ እግዜርን በዝማሪ ያመሰግኖታል፣ በዛ ያገለግላሉ። ሰባኪያኑ የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ እየሰበኩ ያገለግላሉ። በቤተክርስቲያናችን ከታች እስከላይ ሁሉም አገልጋይ ነው እና እኔ በአጭሩ ማለት እንፈልገው ነገር ለቤተ ክርስቲያን ምንም የዋልኩላት ነገር የለም። ቤተ ክርስቲያን ግን ለኔ ዋለችው ውለታ ብዙ ነው። ለምሳሌ ልንገራችሁ። በዚህ ሰዓት ፈለገ አትናትዮስ ይህች ቅድስት ቤተ ክርስቲያን ባትኖር ኖሮ ወይ ወታደር ነው ወይ ደግሞ ስፖርተኛ ነው። ይህች ቤተክርስቲያን ግን ባለውለታችን ሆነ። ሁላችንንም እስፔሻሊ በቤተክርስቲያን የአገልግሎት መዋቅር ውስጥ ያለነውን በአጠቃላይ እንጀራ ሆነናለች። እንጀራ ማለት ነው ማን። ቤተክርስቲያናችን ብዙ ማየት የማይችሉ ልበብርሃን የሆኑ መምህራን በቤተክርስቲያናችን ውስጥ አሉ። ይህን ታውቃላችሁ። ልበብርሃን የሆኑ መምህራኖቻችን ይህች ቤተክርስቲያን ባትኖር ኖሮ ብዙዎች በመንገድ ዳር ቆሞ በልመና ስራ ነበር የሚሰማሩት። ቤተክርስቲያን በመኖሯ ሁሉንም እጃቸው ለልመና ከመዘገስ ሰብስበው እንጀራ እንዲበሉባት መክል ሆናለች ማለት ነው። አሁን ይሄንን እንደው በትንሹ ነው የምጠቅስላችሁ። ከሁሉ በላይ ደግሞ ተስፋ ምናረጋት መንግስተ ሰማያትን ለመውረስ መንገድ ሆናናለች። ኦኬ። በዚህ ቅዱስ ቤተክርስቲያን ውስጥ ያልተጓዘ በአጠቃላይ ማንም ሰው ተስፋ ምናረጋት መንግስተ ሰማያትን ሊወርስ አይችልም። በዚህ ቅዱስ ቤተክርስቲያን ውስጥ ነው እውነተኛው አስተምህሮ ያለው ሃይማኖት የምንለው ማለት ነው። ስለዚህ ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ለኛ የዋለችው ውለታ ነው፣ ብዙ ለኛ የዋለችው ሳይገባን፣ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ሁልጊዜ እንደ ሰርግ እየደገሰች እንካችሁ ብሉ፣ እንካችሁ ጠጡ የምትለን እናታችን ነች። ከዚህ በላይ ውለታ የለም። እና የትኛውም አገልጋይ እኔ ለቤተ ክርስቲያን ይህን አርግላታለሁ እዛ ቦታ ህንፃ ቤተ ክርስቲያን አሰርች ያለው ይኸው፣ እዚህ ደግሞ ይኸው፣ እዚህ ጋር ላብነት ተማሪዎች እንዲያድርግ ያለው ይኸው፣ በዛ ወጥቶ በዚህ ገብቶ የሚል ሰው ካገኛችሁ፣ እመኑኝ ያ ሰው ቤተ ክርስቲያንን እያገለገላት አይደለም። ቤተ ክርስቲያንን እያገለገሉ ያሉ ሰዎች በአጠቃላይ ቤተ ክርስቲያን ለእነሱ ሁለት ዋለች ነው የሚያምሩት። እና ፈለገ አትናትዮስ ሌሎችም ወንድሞች ለቤተ ክርስቲያን ምንም አድርገውላት አያውቁም ከቤተ ክርስቲያን ብዙ ቢያተርፉ እንጂ እንደው ለቤተ ክርስቲያን እንዲ ያርገንለት የሚሉት ውለታ የለም ነው ባቸው። አመሰግናለሁ። እሺ ዲያቆንዬ የእግዚአብሔር ያክብርልን። ማሚዬ እንኳን ደህና መጣሽ። ሶስተኛ ጥያቄ ደግሞ ለእኛ ለእህቶችህ ምን ትመክረናለህ? ሀሊያም ደግሞ ከስር ላሉ እየተማረላልን ተማሪዎችህ ምን ምትለን መልእክት አለ? ኦኬ በዚህ ዘመን ያላችሁ እህቶች በመጀመሪያ ደረጃ በጣም ነው የምወዳችሁ። እና ለእናንተ ማሰላለፍ የምፈልገው መልእክት ምንድን ነው? ክርስቶስ ለሁላችን ምሳሌ የሚሆኑ ቅዱሳንን አብነት አድርጎ አስቀምጦለናል። በዘመናችን ያላችሁ እህቶቻችን የቅዱሳን አነስ ስንፈለግ እንድትከተሉ ነው የኔ ሁልጊዜ ምክሬ። በተለይ በዘመናችን ነውር እንደ ክብር በሚቆጠርበት ዘመን፣ በነገራችን ላይ ድሮ ድሮ ነበር ነውር ሰው አንገት የሚያስደፋው። አሁን ላይ እንዴ ገሊት እኮ ተመልከቷት፣ ይሄው ወንዶቹን እንዳለ ነው የምታማልለው ሲባል እንደ ክብር ተደርጎ ይቆጠራል። እንዴ ገሊትን ተመልከቷት፣ ይሄው እሷ እኮ እገሌንም እገሌንም እገሌንም ባልጋ ጥላለች ሲባል እንደ ክብር ነው የሚወረው። ነውር እንደ ክብር በሚቆጠርበት በዚህ ዘመን ኦርቶዶክሳዊ የሆናችሁ እህቶች ቅዱሳን አንስትን እንድትመስሉ በሉል እግዚአብሔር ስም እጠይቃለሁ ለምሳሌ ሁለንተናሽ ውብ ቢሆን እህቴ ምንም እንከን ማይወጣልሽ እህቴ በዚህ ሰውነቴ በዚህ መልኬ በዚህ ጸጉሬ በዚህ አይኔ በዚህ ደምግባቴ እንዴት አድርጌ ሀብታም የሆነን ሰው አግብቼ ህይወቴ ልቀይር ብለሽ ክርስቶስ አክብሮ የሰጠሽን ንፁህ የሆነውን ያንን አካል ከማርከስ ወደ ኋላ ርቀሽ ቅድስት አርሴማን አብነት እንድታደርጊ ነክርሶስ ሰምራን አብነት እንድታደርጊ ከሁሉ በላይ ደግሞ እናታችን ንጽህተ ንጹሐን ቅድስት ድንግል ማርያምን አብነት እንድታደርጊ በሎል ጊዜ ደስም እንጠይቃለሁ። ነውር እንደ ክብር በሚነገርበት በዚህ ዘመን እህቶች የጎልማሶች ገላ አይናፍቃችሁም። ለሌሎች ሰዎች ክብር ሆኖ ሊሆን ይችላል። ለሌሎች ሰዎች ራስን ማውረድ፣ ራስን መገላለጥ በወረደ ቦታ በገኝት ለሌሎች ሴቶች በጣም ክብር ሆኖ ሊሆን ይችላል እናንተ ግን ኦርቶዶክሳውያን ናችሁ። አብነት ያላችሁ ኦኬ አብነት የሚሆኑ በጣም ብዙ ቅዱሳን አንስት ባሉበት ቤት ውስጥ ያላችሁ እህቶች ናቸው። ሶ ቅድስት አርሴማን አብነት አድርጓት ቅድስት አርሴማ ሁለንተናዋ ነበረ ከመኮንን እስከ ንጉስ ድረስ ሁሉ የሚፈዝላት ቅድስትናት ነበረች ግን እሷ የጎልማሶ ሽንገላ ያላተለላት ውበቷን ሁለንተኗን ተጠቅማ ክርስቶስ ኢየሱስን የሰበከች ድንቅ እናት ነች። ስለዚህ በዘመናችን አሁንም እህቶች ሰባኪ የሆኑ ኦርቶዶክሳዊ የሆኑ እህቶችን ቅድስት ቤተክርስቲያናችን ትፈልጋለች። ስለዚህ ኦርቶዶክስ የሆናችሁ እህቶች በሕይወታችሁ ክርስቶስ ኢየሱስን ሰባኪ እንድትሆኑ በሉል እግዚአብሔር ስም ጠይቃለሁ። በርቱልን፣ ወዳችኋለሁ። እግዚአብሔር ያክብረልኝ። እሺ ወንድማችን ክብረት ይስጥልን እንዳይቆን በጣም እናመሰግናለን። እንግዲህ እህቶቻችን ሰምታችኋል። ሁላችንንም ይመለከታል ይህ ጉዳይ። ከትምህርትም በላይ ትልቅ ትምህርትን ያስተማርከን ቃሎት ያሰማልን። በዚ አጋጣሚ እናታችን ማምዬ እንኳን ደህና መጣሽ። እንኳን ደህና ፈለጋችሁና ሳቢ ቲቪ፣ ሊና፣ ሰላም፣ መሲ፣ ቤቲ ሁላችሁም እንኳን ደህና ቆያችሁ። በጥበብ ነኝ ማምዬ፣ በጥበብ ነኝ። ጥበብ ነሽ እንዴ? ጥበብ ነሽ ወይ እናቴ? ሁላችሁም እንኳን ደህና ቆያችሁኝ። እስጢፍን አስተኝቸው ነበር የወጣሁት። ቅድም ላይ ሊና መልዕክት አስቀምጥል ፈልጊው ስትኝ ተኝቷል ብዬ ነበረ። እሱ ይኸው ላይቭ ላይ ነው ያለው። እናንተ እህቶቹ ጋር ነው ያለው። ኢሞ ላይ እኮ ጽፌልሽ ነበረ ላይቭ በልሽ። አይ ተኝቶ ነበረ እኔ ስወጣ። እንግዲህ የእህቶቹ ፍቅር አላስተኛውም ተነስቷል። እኔም ክላስ ልጆች ጋር ተኝቻ ነበረ ይና ይገባት ይሄው እያየሽ ማምዬ ይታይሻል፣ እናቴ በጣም ነው የሚያምረው። ተባረኩ። ይሄው ከነሱ ከነ ክብሩ ከነ ድቁንን ነው። ደግሞ ደሞ ማምዬ ስሚ፣ እኔ ምን አልኩት ወንድሜ ዲያቆንን ለቀጣይ ደግሞ፣ ያው ማምዬም ልጅ ማየት ስለምትፈልግ እንደው ለተልኩ ነገር በቅተህ ቢያንስ ቢያንስ እኛም ዘምረን ከሚስት ጋር ለማክበሪያ በቃም ብየዋለው። እንግዲህ ካጠፋው አላጠፋሽም፣ እመቤቴ ትፍቀዴ፣ እመቤቴ ፈቃድ ይሆንልን ቅዱስ ሥላሴ ይፍቃል። ሌሎቻችሁ እህቶቼ መልክትላላችሁ ምትላርግና ዳቆን እንግዲህ ተኝቶ ከእንቅልፉ ከተረበሸ በጣም ይቅርታ። ዳቆን ግን ያው እኔ እንዳይተኛ ተናግሬ የነበረ እውነት ለመናገር ማለት ነው፣ ግን ከድካም አንጻር ስለሆነ ይቅርታ በጣም እንግዲህ ቀስቅሰን ካመጣንህም። ሰኒዬ እንኳን እንደና መጣሽ። ሰኔን እስኪ አንዴ በትልቁ አርጓት። እምቢ ያለኝ እኔ ለምንደሆነ አላቅም። እናንተ ስለቀየራችሁት መሰለኝ። እናንተ አሁን ቀጥሉ፣ እኔ ደግሞ ረፍት ላደርግ ከፈቀዳችሁልኝ። በጣም ኬክ አልተቆረሰም። ወዴት ወዴት፣ ፎቶ እንዳይቆረስ ይቅርታ። በጣም ደክሞላት ችግር የለውም። ምና ለመሰላችሁ ምናልባት ያው ከቀን ጀምሮ ሰዎችን ሳስተናግድ ስለነበረ ስለሆነ። እሺ በቃ ኬኩን ቆረስና ኖ፣ ችግር የለም ስላለች እሷን ወክላ ኬኩ ይቆረስ። እሺ ማሬ፣ ደክሞት ስለሆነ ተኝቶም ስለተነሳ ተይወቃል። አንዴ ማለት ነው። ሊና፣ ህይወት፣ ሰላም፣ መሲ፣ ቤቲ፣ ሁላችሁም እንኳን ተወለድክ በሉት። ምንድን ነው ዝምታው? ብለነዋል። ማሬ ሲገባ ብለነዋል። ወይኔ በጌታ ተብሏል። ሁሉም ብለውታል። እሺ ዲያቆንዬ፣ በጣም እንወዳሃለን። በእድሜ ላይ እድሜ እንግዲህ ጸጋውን ያብዛልህ ከዚህም በላይ ሰርተህ ደግሞ ከብረ ደምቀን ለማየት ያብቃን። የገርጂዋ ማርያም ከንተጋርቱ እናመሰግናለን። አሜን አሜን። እግዚአብሔር ያክብርልኝ። ሁላችሁን በጣም ነው የማመሰግነው። ሰላም ሁኑልኝ። በጣም ነው እናመሰግናለን። ደናደ ትንም ትላደከምን ይቅርታ እጠይቃለሁ። በፍፁም እንደውም እኔ በጣም ነው የማመሰግነው፤ ይህን ያክል ክብር ስለሰጣችሁኝ፣ ይህን ያክል ቦታ በእናንተ ዘንድ ስላገኘሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም